አለማየ፣ ልጅ አድጋለች። አዎ አድጋለች፣ ትልቅ ሰው ሆናለች። ማንን ነው የምትመስለው? ኡር አባቷን። ያን ፕሪንሳልች ኡር ፍን አድርጌ ይግደልሽና ልገላገልሽ። እዚህ ምንድን ነው የምታደርጊው? ትራሱን እኮ ጥለሽው እማ፣ የሻንጣውን ቁልፌት እንዳደረገችው ታውቂያለሽ? ኧረ እኔ አላየሁም። ባይም ደግሞ አልነግርሽ እንዴ። ለምን? ምክንያቱም እማዬ ካስቀመጠችው ለምንድን ነው የምሰጥሽ?

እንኳን እንደዚህ አይነት ጨው የበዛበት ምግብ አይደለም። የአይጥ መርዝ አጥቼ ነው እንጂ፣ የአይጥ መርዝ ነበር የሚገባሽ። እኔ እኮ ለምን ከሰው ጋር አወራሽ፣ በዚህ ወጣሽ፣ በዚህ ገባሽ እያልኩሽ፣ ዓለም ያው በዚህ ጊዜ ኩላሊት፣ ልብ ይወሰዳል እያሉ ስለሆነ ኩላሊት

እንዳፌ አርግልኝ፣ እንዳፌ አርግልኝ። ሁሉም ነገር ሲነጋ ይለያል። እውነትሽን ነው፣ ሲነጋ ሁሉም ነገር ይለያለች። እኔ የምልህ ሰውየውን በደንብ ቀረብ ብለሽ ልዩ ምልክት ለምሳሌ አውራጣቱ የታጠፈ ይርን የምነካ ከርቀት ፖን ያየሁት ምን ነው ታውቀዋለህ? እንደ አይ በፍጹም የታቋለሁ። ምርቃት ግን ምንም አይነት ነገር መረጃ እንዳደብቅብን፣ ምንም አይነት ፍንጭ እንዳታሳያት ጥሩ። ስሚያንቺ እማ አልደወለችልሽም እንዴ ምን ያነፋርቅሻል እንዴት አልነፋረቅም ወንድሜ እኮ ነው የጠፋው በዛ ደግሞ እንደዚህ ስልኩን አትፍቶ እኮ ጠፍቶ አያውቅም ስልኩን እኮ አትፍቶ ጠፍቶ አያውቅም አና አሁን አትነፋረቅብኝ ወደዛ ይልሽ ይዘገያል እንጂ መቼም ይሁን መቼ እውነቱ ተደብቆ አይቀርምሽ ይወጣል ሌሎ ይድነቃቸው ይኸው ስልኩን ብሞክር ብሞክር አይሰራም። በፍጹም በፍጹም ሰራ ነው፣ መረጋጋት ነው ያለብህ። ወይ ለፖሊስ ጣቢያ ማመልከት አለብን እንዴ? ለፖሊስ ማመልከትም ካለብን አዳር ነው አይተና እናመለክታለን። ምን ወንጀለኛው ስራችን እያለ ሩቅ መንገድ መሄድ ምን አስፈለገ? የወንድምሽ የሆነ አታም ጉዳይ ቢሆን አፍንጫችን ስር ነው ያለው። ልክ ነህ። ወንጀለኛውማ አፍንጫችን ስር ነው የተቀመጠው። መጀመሪያም ስነግራችሁ አላምን ብላችሁ ነው። ሀረስ እሱን እኮ ነው የምልሽ። ለማንኛውም እያንዳንዱ እንቅስቃሴዋን በአይነ ቁራኛ ተከታታያት። እንቅልፍም አልተኛ ሰልይ እንደዚህ መብሰልሽን ገና ሁን ያወቁልሽ። እሺ ቻ በቃ ሰላም ነው። እኛ እንዳሰብ ነው እየሄደ ነው። በጣም ጥሩ፣ በጣም ጥሩ። እሽቶች ነቃቸው ምን አሉ? ምንስ ቢል ምን አገባሽ አንቺ። እንዴት አገባኝ? ተይ ግን ሰላም፣ እንደዚህ ልብ እንደ ሾህ የሚወጋ ቃል አትናገሪ። አስመሳይ፣ ሁሉንም ነገር እኮ አውቄዋለሁ። ግን ከነገ ዛሬ ትሻሻያለሽ ብዬ ብጠብቅም አንቺ ግን ያው ነሽ። ንገር ባይ ቆይ፣ እኔ ምንድን ነው ያስመሰልኩኝ? እሺ፣ ቆይ አንቺ ጠቅቀሽ የምታውቂው ነገር ካለ ንገሪ። እሺ ጥሩ። ከዛ የእኔ ቢጤ ከሚመስል ሰውዬ ጋር ያለሽን ግንኙነት ንገሪኝ ብልሽም እምቢ ብለሻል። ያ ሰውዬ ደግሞ ከእኛ ቤተሰብ ጋር የሆነ ነገር እንዳለው በግልጽ ያስታውቃል። ጥሩ እሺ፣ እውነቱን ካወቅሽ የምታውቂው ነገር ካለ ጣ የሚል ነገር ካለሽ ንገሪኝ። የለሽማ? የለኝም። ልንገርሽ አደለ እንደሆን ወንድሜ የት እንዳለ ታውቂያለሽ። ከዛ ሰውዬ ጋር ሆነሽ አብረሽ ነው የሰወርሽው እኮ። ቆይ እኔ ነኝ ወንድሜ ያጠፋት ቆይች። ምን ዳ ብሎስ ነሽ? ምን ነው ተርበተበትሽ? አወኩብሽ እ እመኝ ደግሞ የኔን እውነት፣ ፈጣሪ ያውጠዋልሽ ብቻ ወንድሜን በሰላም ያውጣ። እንዴት እንዴት ነው የሚያደርጋት ሴት ማድረግ እ አንቺ አንቺ ሰይጣን፣ እንዴት እንዴት ነው ባክሽ የሚያደርግሽ። አንድ ነገር ልንገርሽ፣ ዮናታንን የት እንዳሳገትሽ ብትነግርኝ ይሻልሻል። በኋላ ከሚቆጭሽ ብትነግርኝ ይሻልሻል። ደግሞ አንቺ እዛው ቆሻሻ ላይ ተጥለሽ ከውሾች ጋር ይሄ ቤተሰብ እንዳነሳሽ አትርሽ። ይሄ ቤተሰብ ለአንቺ ትልቅ ባለውለታሽ።

ጋ እንደመጣው ጀምሮ በጣም ነው የተጣላ፣ ነው በጣም በጣም ነው የተቀያየረችው። እንደዚህማ የልጅ ጨዋታ አታርቂም። እንደምንም ብለሽ እያንዳንዱን ነገር እሷ ሳታቅ ማድረጋለች። እኔማ እሰራላታለሁ። ሰላም አይደለሁም የሚያጋባ ነገር ነው። አሁን ይህት ሀገር ጅበላ ይባላል። አያጅቦ ማ እዚሁ አፍንጫችን ስር ነው ያለው። ዝም ብለን ነው እንጂ የምንለፋው። ማን ነው አያጅቦ? ምን ለማለት ፈልገሽ ነው? ምን ያለበት ዝላ አይችልም። አሁን ማንንችን ስንጠራ ምንም ቢሆን ቆያንች ቅኔ የማይገባኝ ነው እንዴ ይመስልሽ ጋሽ ይድነቃቸው ይሄው ከትናንትና ጀምሮ ከሆነ ሰውዬ ጋር ዮናታንን ያሳገጥሽው አንቺንሽ እያለች ነበር ለሊቱ ሙሉ ሳለቅስ ነው ያደርኩት ቆይ እንዴት ነው እኔ ወንድሜ ነው የማሳገተው በዛ ላይ ደግሞ አንድ ወንድሜ አይዞሽ አይዞሽ ምርቃት ይሄ ሰላም እንደዚህ አይባልም ይሄ ምርቃትንማ እንደዚህ አትበያትም የሆነ ነገር ኮሽ ባለ ቁጥር እየተነሳችሁ ሁላችሁም እንደ መወጫ አደረጋችኋል። ተይ እንጂ ሰለ አሁን ምርቃት በየትኛው አቅምና እውቀቷ ነው ወንድሟ ነው የምታሳግተው? ተይ እንደዚህ አይባልም። እሺ ሰውዬው ማን ነው? አላቅልሽም። ሰላም ረፊ አልኩሽ፣ አይደለም ሰላም ተይ አልኩሽ። ነግሬሻለሁ ሰውዬው ሰውዬው ምርቃትዬ ሰውየው የምትለው ሰውየው ማለት ነው? እኔ አንድ ቀን ብቻ ነው ያገኘሁት። እንዴት መሰለሽ ምርቃትዬ፣ አባትሽ ነፍሱን ይማረውና በስራ አጋጣሚ ከብዙ ሰዎች ጋር ይገናኛል እና ብዙ ወዳጅ እንዳለው በዛውንም ያህል ጠላቶች ይኖራሉ። አፈሩ ቅለለውና ለዚህ ቤተሰብ ጥሩ ነበረ። ይህን የሚያውቁ ሰዎች ደግሞ ይህንን ቤተሰብ መበተን ይፈልጋሉ። ምናልባትም ይሄ አንቺ ያገኘሽው ሰው ከጠላታችን አንዱ እንዳይሆን ብዬ እኮ ነው። በዮናታን መታገት ላይም እጁ ካለበት፣ እስቲ አንቺን ለምን እንደፈለገሽ ምን እንደጠየቀሽ ለማወቅ ፈልጌ ነው። በኋላ በኋላ ነገር ከተበላሸ በኋላ ይቆጭሻል ምርቃት

እሺ ምርቃትዬ፣ የጠፋሁባችሁ አይደል? እኔ በጣም ደህና ነኝ። አንቺ እንዴት ነሽ? ዮናታን ስልክም እምቢ አለኝ። ኔትወርኩ ነው መሰለኝ። ሲሄድም ስላላገኘሁት የሱ ነገር በጣም ጨንቆኛል። እኔ ምልሽ አልተጣላችሁም አይደል? አረ አረ አልተጣላንም። እንዲሁም ፍቅር በፍቅር ሆነናል። እሰይ እሰይ፣ እኔም የቤተሰቦቻችን ጸሎት እንዲሰማ እየጸለይኩ ነው። ነገ መጣለሁ። እስቲ ዮናታንን አቅርቢልኝ። እማ፣ ተኝቷል። ምን ነው? በሰላም በሰላም ነው። ሰላም አለች? አዎ አለች። ቆይለሽ አልስጠልሽ። ሄሎማ፣ እንዴ! ስልክሽን እኮ ብሞክረው ብሞክረው እምቢ አለኝ። ነገ ልመጣ ነው። ደህና ናችሁ አይደል? እኛ ደህና ነን። ነገ ልትመጪ ነው? በሰላም ነው የለንማ። ዮናታን ግን ሰላም ነው? አው ደከመኝ ብሎ እኮ ተኝቶ ነው። ጥሩ ጥሩ። እሺ ቻው። እሺ እሺ ማ ቻ እሺ ቻ። ይሄ እማለት ነው ነገር ይዩናታን መጥፋት ትሰማለች። ደምግፊቷ ግፊቷ ከፍ ይልና ድፍት ተተንሻለች። ና ምርቃት፣ ለዮናታን ምታስቢ ከሆነ ታቂውን ነገር ጠቅላላ። እንዴ ድንቅኄ መውደድ ተናገሪ እንጂ ምን ይዘጋሻል? በቃ እኔ ምንም ነገር አላውቅም። እንዴ ቆይኝ፣ እሺ እባክህ፣ ምን አስደበቀኝ? አልናገርም ነበር ከዚህ በላይ ጭንቅላቴን አታስጨሉ። ደሜን እንዳታፈይው። የሌባ አይነ ደረቅ። ሰላም፣ ተረጋጊ። እያቄ አታድን እንዴ ስ እንዴት እንዴት እንደሚያረካት ለዚህ መፍትሄ አላጣ

ምርቃት፣ ምንፈልግ? ምርቃት፣ አንቺን ነዋ። ሌላ ምን እፈልጋለሁ? እኮ ለምን የውልሽ፣ ምርቃት? ያኔ ህፃን ነበርሽ፣ ሳቂታ፣ ድምፅሽ ራሱ ሲያምር ያኔ ያስታወስን። በተለይ እናትሽ በለቅሶ በቃ አይኗ ሊጠፋ ደርሷል። ተረጋጅተሽ እስሜኝ። አጎትሽ አለማየሁ ማለት ነው። አጎቴ እንደሆንክም እኮ በደብዳቤ ነገርከኝ። እኔ ደግሞ የመጣሁት አጎትም እናትም እንደሌለ ልነግርህ ነው። ሌላ የምትለኝ ነገር ከሌለ እኔ ልሄድ ነኝ። አልገባሽም። እኮ ያልገባችሁ እናንተ ናችሁ። ቆይ ለምንድን ነው ፍለጋ የመጣሁ ቆሻሻ ላይ ምን አለች መሰለች? ያኔ ቆሻሻ ላይ ስትሉኝ ዳግመኛ እንደማትፈልጉኝ ነበር። አሁን ለምን ፈልጋችሁን ማለችን። አይፈረድባትም። እውነቱን መች አወቀችው። ልጅ በኔ ላይ የሆነውን መከራ መች አወቀችው። ዓይናችሁ ላይ አፈር ካለች፣ አልፈልጋችሁም ካለች እና ምንድን ነው የሚሻለው አለማየሁ፣ የመጣውን ነገር እየተቀበልኩ ምርቃትን እግር በእግር እየተከታተሉ ያለውን ነገር ማሳወቅ፣ ማሳመን፣ ማግባባት። እባክህን

ያን የጨለማ ጊዜ አስታውሳለሁ። ሁሉም የእጃቸውን ያገኛሉ። ልቃቸው አንቺ ላይ ያደረሰውን ብረሳ እጄን ሁለት ቀን አራስ ነኝ እያልኳቸው ሆዴን እያረገጡ መንገድ ለመንገድ እየጎተተ፣ በቃሽ መሰረቱ፣ በቃሽ በቃሽ። በቃ፣ እሺ በል። ከባክም አለማየሁ ፍቀድልኝ። ኔ ሁሌ ወይኔ ወንድሜ፣ ሁሉም ነገር ተበላሽ፣ የዘራኸውም ጠፋ፣ ሁሉም ቅጣት እኔ ላይ ብቻ ሆነ። መች ቀረ ወንድሜ፣ ይበት ተበላሽ አንተ ምንም ሳታውቅ የግድ ገፈት ቀማሽ አረኩ። ሁሉም ቅጣት እኔ ላይ ብቻ ሆኖ መስቀር በሌለህበት በማታውቀው ነገር ሕይወት ትዳር ተበላሽቶ ቀል ለምንድን ነው ደብተሬ የቀደርሽብኝ? ማን ነው የአንቺን ደብተር የሚቀድብሽ? መቼም ከእኔና ከአንቺ ውጪ እዚህ ቤት ማንም የለም አይደለም። የአንቺን ደብተር ለምን እንደው የምቀደው የሚመስልሽ? ድብን አድርጌ ስለመቀኝ ነው። በጣም ተጠላቂ ነሽ። እኔም ትማልልሽ። ሰላም፣ እንደት ናችሁ? በኢንተራክቲቭ ላይ አዲስ ተከታታይ ድራማ ጀምሬያለሁ ምርቃት ይባላል እና በጣም ቆንጆ የሆነ ስራ ስለሆነ ገብታችሁ እንዲሁም ዩቱብ ሰብስክራይብ አድርጉ። ባይ